እና እነዚህ መሻላ የሆኑ ጫማዎች ናቸው። ይሄ ያው እንደነገርኳችሁ የአባት ጽድት ያለ ጫማ ነው። አያችሁታ። ዋጋ 3000 ብር ነው። እዚ ጋር ደግሞ ለሶስት አመት ለተባለው ነው። እኔ ደግሞ ያረኩላት ለ ለአራት አመት ነው። አታምረው! ህፃን ልጆች ደግሞ እንደዚህ አይነ ነገር ይመቻቸዋል። ወላሂ በጣም ነው የምታምረው። ከለሯ ታምራለች። ሁሉ ነገሯ አኳ ያለች ጫማ ናት። ይለያል እምላችሁ፣ በምክንያት ነው። ዋጋውም ሁለት ሺህ ብር ነው ማለት ነው። እዚህ ጋር ደግሞ ከፍ ላለችዋ ወይም ደግሞ ለአስራ ሁለት ዓመት ሴት ልጅ ነው። ይህም ዋጋው ሁለት ሺህ ብር ነው ማለት ነው። ማሻአላህ ተባረከ ረህማን። ከወደዳችሁት ላይክና ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰላማችሁ ብዛ። ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ከበራችሁ የዚነት ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? አልሀምዱሊላህ በጣም ደህና ነኝ። እናንተ እንደት ናችሁ? ጤንነት አፊያ ከእኔ ጋ ሁሉ ሰላም ነው። ወግድ የሚሄድ የአንድ እህቴ ለኢድ የሚሆን ለአባትና ለእናቷ ለእህቶቿ የሚሆን ሰርፕራይዝ አለ። የኢድ ልብስ ማለት ነው። እና እያንዳንዱ ዋጋ የምነግራችሁና እያንዳንዱ እቃ ደግሞ በደንብ እንዲታያችሁ ብዬ ዛሬ ካሜራ አማን አለኝ ማለት ነው። እስከዛሬ በእጅ ባንዱ ነው እንትንምላችሁ እና 31525 ብር የፈጀ ነው የማሳያችሁ። አብራችሁ ይቆዩ። የሚጀምረው ከዚህ ጋቢ ነው። እዚህ ጋር እንደምታዩት ይሄ ቆንጅዬ የሆነ ማሻአላ የሆነ ጋቢ አለ። የዚህ ዋጋ 1700 ብር ነው ማለት ነው። ከዚህ ሁለት ሺፎኖች አሉ። በጣም የወደድኳቸው ማሻአላ ተባርክ ርህማን፣ ጽድት ያለች እዚህ ጋር እንደምታዋት ማሻአላ ተባረክ ርህማን ይዩት ያለ ሺፎን አለ የዚህ ዋጋ ሦስት መቶ ብር ነው። በጣም ነው የሚያምረው ማሻላ ተባረክ ረህማን በቃ ቁመቱ መካከለኛ የሆነ ነው ጽዳቱን የጠበቀ በቃ ማሻላ ተባረክ ረህማን የሆነ ቆንጆ ሺፎን ያኔ መካከለኛ የሆነ ዋጋ ነው። እሷንም ሳይጎዳ ቤተሰብንም ማስደሰት በጣም ደስ ይላል ማለት ነው። ባለ አንድ ከሽከሽ ነው። የዚህ ዋጋ 300 ብር ነው። እዚህ ጋር ለዚህ የሚሆን ሻርፕ ደግሞ ማሻላ ተባረክ ረህማን እዩት አያምርም? በጣም የሚያምር ቆንጆ የሆነ ሻርፕ አለ። የዚህ ዋጋ 800 ብር ነው፣ አሁን የገዛሁት ቀጣይ ግን 8 ከ50 ነው የምንገዛው ማለት ነው። ይሄ ለዚህ ማቼ የሚያረግ ነው። ከዛ ዚህም ደግሞ አንድ ሽፎን አለን። በተመሳሳይ በጣም የሚያምር ማሻላ የሆነ ሽፎን እዩት አያችሁታ የዚህም ዋጋ ሺህ ሦስት መቶ ብር ነው። ሻርፕ ያደረግኩለት ይሄንን ነው እዩት። ፋሽን ነው አሁን። ይሄ ደግሞ ማለት ያው ራሱ ሻርፕ ሆኖ ግን ይሄ ሆኖ መጥቶ ነው ማለት ነው። እንደት እንደሚያምር እውልኝ መሻላት ተባረክ ረህማን። እዚህ ጋ ያለው ሀረካት ልክ እንደ ድርኢ እንትን አለው ማለት ነው። ያምራል በጣም ተመችቶኛል። የዚህ ዋጋ ስምንት መቶ ብር ነው። የዚህ ዋጋ ደግሞ ሺህ ሦስት መቶ ብር ነው ማለት ነው። ከዛ አንዲ ጣቃ ልብስ ብላኛለች። ሁለት ሜትር ተኩል ነው። በሁለት መቶ ሰላሳ ብር ሂሳብ ነው። ሻርፕ ያደረግኩለት ደግሞ ለዚህ ማች እንዲሆን ብዬ ይሄንን ነው ማለት ነው ማሻአላ፣ በጣም ነው የሚያምረው ወላሂ እዩት አያምርም? ይሄ ለዚህ ነው ማለት ነው። የዚህ ዋጋ ስምንት መቶ ብር ነው። የዚህ ዋጋ ደግሞ በ250 ሜትር ሁለት ተኩል ነው ማለት ነው። ከዛ ምን አለ መሰላችሁ ለአባት የሚሆን አልባሳት አለ። ለአባቷ፣ ማሻአላ አሪፍ ማዘነጫ ልብሶች ገዝቼላታለሁ። የጨርቅ ሱሪ አባቴ ትንሽ ወፈሪያ አራት መቶ ብር አለላችሁም የገዛው ሰባት መቶ ብር ነው። ጨርቅናቱ በጣም መሻላ የሆነ ነው። ቆንጆ የሆነ ጨርቅ ሱሪ ነው። እንሻላ ይወዱታል ማለት ነው። ይሄንን የገዛው ሰባት መቶ ብር ነው ማለት ነው። ከዛ ምን አደረግኩኝ ሌላ፣ ይሄ ጨርቅ ሱሪ እንደነገርኳቸው ሰባት መቶ ብር ነው። ለየት ይላል፣ አራት መቶ ብር እንደሚገዛው አደለም። ሸሚዝ አለ ሸሚዝ፣ ያው እንደተለመደ አምስት መቶ ብር ነው የዚህ ዋጋ ይሄ ማለት ነው። የዚህ አምስት መቶ ብር ነው ዋጋው። ከዛ መቀጠል ጅንስ ሱሪ ቆማ አላረኩም ማሻአላ በጣም የሚያምር ሰላሳ አራት ቁጥር አንደኛ የሆነ ጅንስ ሱሪ ይህንን የገዛሁት አንድ ሺህ ብር ነው ማለት ነው። በጣም ማሻአላ ያኔ ለአባት የሚሆን ስለሆነ የተፈለገው ትንሽ ሰፋ ያለ ነገር ነው ያለችኝ እና እሱን ያደረኩ ከረሩ ማሻላ ያምራል። ይህንን የገዛሁት አንድ ሺህ ብር ነው። እዚህ ጋር ደግሞ ማሻአላ ተባርክ ተማን የሆነች ቆንጅዬ የጀማ እነዚህ ጋር እንደምታውስ 600 ብር ደግሞ ቲሸርት አለ ማለት ነው። ቆንጂ ማሻላ የሆነች ቲሸርት አለች፣ ዋጋዋ 600 ብር ነው። ከዛ ጃኬት ነው፣ ጃኬት 1900 ብር ነው። በጣም ማሻላ የሚያምር ጽድት ያለ ጃኬት ነው። ይሄን የገዛሁት ደግሞ 900 ብር ነው ማለት ነው። ከዛ አሁንም ደግሞ አልጨረስንም፣ ጥምጣም አለ። ጥምጣሞች እነዚህን የገዛኋቸው እዩዋቸው ማሻላ። እነዚህ አራት ከ54 ከ50 ነው የተገዙት። እዩት አያምረው ይሄንን አራት ከ54 ከ50 ነው የገዛሁት። ከዛ ተመሳሳይ ምን አረክ ደግሞ እዚህ ጋር ማሻላ የሆነ ኮፊ ያለ የዚህ ዋጋ ሁለት መቶ ብር ነው ማለት ነው። አሁን እዚህ ጋር ለማዘር የሚሆን ድርኢ አንደኛ የሆነ ድርኢ በዚህ ሳምንትም ገዝቼ አሳይቻችኋለሁኝ። ይሄ ጎጎራ ነው። እዩት። ይሄ ጎጎራ ነው እንዴት አባቱ እንደሚያምር አልጠይቁኝ። ማሻላ ተባረክ ረህማን። ያው ለኢድ የሚሆን ነው። ስፌቱም አያቆይም ከአንድ በኩል ስለሆነ የሚሰራው የሚያቆይ ነገር የለውም። ማሻላ በጣም ያምራል። ጽድት ያለ ነው። ይሄ ጎጎራ የሚሆን ነው ማለት ነው። ከዛ ይሄ ደግሞ ዋና ጨርቁ ነው ከላይ ማለት ነው። የሚሰራው ይሄ ነው። ይሄ ፍስፍሱ የሚለቅ ምናምን እንዳይመስላችሁ። ይሄ ፍስፍሱ የሚለቅ አደለም። ቢታጠብ የሚለቅ አደለም። ማሻላ እና አንደኛ የሆነ እዩት፣ አያቸው ይሄን ሙሉ ነው የሚሰራው። በጣም በጣም ከምነግራችሁ በላይ ወላሂል አዚም በጣም የሚያምር እዩት። እንግዲህ ፍስፍሱ ጭራሽ አይለቅም። ይሄን አምስት መቶ ብር ነው ይሄን የገዛሁት ማለት ነው። ይሄ ሻርፑ ነው፣ አያምርም? እዚህ ላይ ያለው ሀረካት የዚህ ዋጋ 6500 ብር ነው ማለት ነው። ከዛ በተመሳሳይ ደግሞ ጫማ እዚህ ጋር 38 ቁጥር ብላኛለች። የዚህ ዋጋ ደግሞ 800 ብር ነው ማለት ነው። አሁን ወደ ልጅና ወደ ይሄ ጫማ ነው ያለችኝ ሁለት ወይም 43 ነው ያደረኩላት 43 ቁጥር ሞደ ጠባብ ነው ይሄ ጫማ መሻለ በጣም አንደኛ የሆነ ጫማ ነው እኔ አልহামዱሊላህ ረብ አልዓለሚን ዋጋ ውድ ይሆናል እንጂ ጥሩ ነገር በጣም መዛት ያስደስተኛል ምገዛውም ደግሞ አሪፍ ነገር ነው አልহামዱሊላህ ምክንያቱም በገዛ ብራችሁ ጥሩ ነገር ነው መገዛት ያለበት የዚህ ዋጋ 3000 ብር ነው ማለት ነው ለ12 ዓመት ሴት ልጅ ቀሚስ ማለት ቀሚስ ከዚህ በላይም ዋጋ አውጥቶ ከተገዛ እስከ 87ሺ ለአንድ ሴት ልጅ ቀሚስ አለ። ሊያ በዛ አምን አላምንም ማለት ነው። አሁን እች ቀሚስ ምን ይወጣላት? አል በዓላ እዋት ለኢድ ፏ ብሎ ለመዋያ ምንም የማይወጣላት ጽድት ያለች ቆንጆዬ የሆነች ለኢድ የምትሆን ቀሚስ የገዛሁት 2000 ብር ነው። እዚህ ጋር ደግሞ ሻርፕ ማች እንዲሆንላት 12 ዓመቷ ስለሆነ ያረኩላት ይሄንን ነው። መሻላ ይሄን ደሞ ያው ለኢዷ መጠማጠሚያ ነው የገዛው ሶስት መቶ ብር ነው። ይሄን የገዛው ደግሞ ሁለት ሺ ብር ነው ማለት ነው። ከዛ ለሚጣ ይሄ ተለመደ ነው ብዙ ጊዜ ስለሚገዛ ታቁታላችሁ። ልጅሷ ሶስት አመቷ ነው ለአራት አመት ብዬን ያደረኩላት በቃ ሳፊ ተሆናታለች ማለት ነው። ይሄን የገዛውላት ደሞ ሁለት ሺ አንድ መቶ ብር ነው። እዚ ጋር ታይታለው ማለት ነው። ተወዱታላችሁ ከዛ መቀጠል ለዝቹ ለ ባለዚህ ቀሚስ ማለት ነው። ይህንን ጫማ ገዛሁላት የገዛሁላት ሁለት ሺ ብር ነው። እዚህ ጋር ደግሞ ለሶስት አመቷ ወይም ደግሞ እኔ አራት አመት ብይ መቶ ፐርሰንት አንድም አይሰፋትም አይጠባትም ይሄ ጫማ ማለት ነው እና ይህንን የገዛሁላት ደግሞ ሁለት ሺ ብር ነው ማለት ነው። አያቸዋ አራት ሺ ብር ማለት ነው። ይሄ የፋዘር ጫማ ነው። ይህን የገዛሁት ደግሞ ሶስት ሺ ብር ነው። በጣም መሻላ ተባረቅ ምህማን የሆነ ቆንጂ የሆነ ጫማዩት በጣም ጽዳቱ ላይ ጠበቀ ሀሪፍ የሆነ ማሻአላ ተባረክ ተማን የሆነ ጫማ ነው። ሁሎቹም ጫማዎች በጣም ጽዳታቸውን የጠበቁ ማሻላ የሆኑ ጫማዎች ናቸው። ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ፣ ሼር በማድረግ እያበረታታችሁ ቀጣይ ደግሞ ማዘዝ የምትፈልጉ በ0967177194 ማዘዝ ትችላላችሁ። እኔ ማገኘት ትችላላችሁ። ወላሂ እነዚህ ቀሚሶች በጣም ተመችተውኛል። አንደኛው ዋጋው መካከለኛ ነው። በሁለተኛው ጨርቅነቱ ይለያል ማለት ነው እና ይሄን ይመስላል። ሰላማችሁ፣ ዘ ሰላም አለይኩም።